ጤና ይስጥልን ክብሯን ተመልካቾቻችን፣ ከሀረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ኒያጊያንቱ አመድ አብራችሁ ቆይታ ማደርግ ይሆናል። በቅድሚያም ክልላዊ ዜናዎች። በክልሉ በሩብ አመቱ ከ2440 በላይ ለሚሆኑ ዜጎች ቋሚ የስራ እድል መፍጠር መቻሉን የሀረሪ ክልል ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ አስታወቀ። ቢሮ የ2018 በጀት አመት አንደኛ ሩብ አመት የስራ እድል ፈጠራ ዕቅድ አፈጻጸምን በተመለከተ ከወረዳ አመራሮችና ባለሙያዎች ጋር የውይይት መድረክ አካሂዷል። ዘገባው የባልደረባችን አረፋት ስማን ነው። ናርዶስ ዳምጤ በዝርዝር ታቀርበዋለች። የሐረሪ ክልል ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ የ2018 በጀት ዓመት አንደኛ ሩብ ዓመት የሥራ ዕድል ፈጠራ እቅድ አፈጻጸም በተመለከተ ከወረዳ አመራሮችና ባለሙያዎች ጋር የውይይት መድረክ አካሂደዋል። በውይይት መድረኩ የሐረሪ ክልል ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ምክትል ኃላፊ አቶ ሀምዲ ሰላሀዲን እንደገለጹት የዜጎችን የሥራ ዕድል ተጠቃሚነት ለማረጋገጥ በርካታ ተግባራት እየተከናወኑ እንደሚገኝ ገልጸዋል። በዚህም በክልሉ በአንደኛ ሩብ ዓመት ውስጥ 2441 ዜጎች ቋሚ ስራ ድል ያገኙ ሲሆን በጊዜያዊነት ደግሞ ለ1627 ዜጎች የስራ ድል መፍጠር መቻሉን ተናግረዋል። አቶ ሀምዲ አክለው የስራ እድል ፈጠራው አካታች መሆኑንና አካል ጉዳተኞችና ከስደት ተመላሾችን የስራ እድል ተጠቃሚ ለማድረግ እንደሚሰራም ተናግረዋል። በሶስት ወራት ውስጥም 51 በመቶ ሴቶች ተጠቃሚ መሆናቸውና ወጣቶች ደግሞ 78 በመቶ ከተፈጠረው የስራ እድል ተጠቃሚ መሆናቸውን አብራርተዋል። የውይይቱ ተሳታፊ የወረዳ አመራሮችና ባለሙያዎች በቀረበው ሪፖርት ላይ የተለያዩ ሀሳብና አስተያየት የሰጡ ሲሆን ከመድረኩም ምላሽና ማብራሪያዎች ተሰጥተዋል። በመጨረሻም በቀጣይ ስድስት ወር ሁሉም ወረዳዎች በስራ እድል ፈጠራ በአቅም ግንባታና በሰው ኃይል የስራ ማዕከላትም በማጠናከር እንዲሁም አዲስ እሳቤ መሰረት ያደረገ ስራ ተግባራዊ ማድረግ እንደሚገባም አቶ ሀምድ ሰላዲን አቅጣጫ አስቀምጠዋል። በሐረሪ ክልል ሴቶች ሕጻናትና ወጣቶች ጉዳይ ቢሮ አስተባባሪነት ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ለሀያኛ ጊዜ የሚከበረውን የብሔር ብሔረሰቦች ቀን በዓል አስመልክቶ የጽዳት ዘመቻና እግር ጉዞ ተካሂዷል። የቢሮውን ምክትል ኃላፊ ወይዘሮ መፍትዋልይ እንደገለጹት የብሔር ብሔረሰቦች ቀንን ስናከብር ብሔር ብሔረሰቦች ማንነታቸውን፣ ቋንቋቸውንና ባህላቸውን ማስታወቅ የቻሉበት መሆኑን ማረጋገጥ እንደሚገባ አስታውቀዋል። ቀኑ መከበሩ የተለያዩ ማንነቶች ባህልና ሴቶችን ከማስተዋወቅ ባለፈ ልዩነቶችን ለአንድነታችን ውበት ሆነው እንዲጎሉ ያደርጋል ብለዋል። በጽዳት ዘመቻው ላይ የተሳተፉ የሴት አደረጃጀቶች በበኩላቸው የጽዳት ዘመቻ ማካሄድ የራስ ጤንነትን መጠበቅ እንደሆነ በማስታወቅ በቀጣይ መሰል ተግባራት ተጠናክረው እንደሚቀጥሉ ገልጸዋል። በጽዳት ዘመቻው ከቢሮ ሰራተኞች በተጨማሪ የብልጽግና ፓርቲ ሴቶች ክንፍ፣ ወጣቶች ክንፍ እንዲሁም የሴቶች ወጣቶች ማህበርና የህፃናት ፓርላማ ተሳትፈዋል። በሐኪም ወረዳ የህብረተሰቡን ዘርፍ ብዙ ተጠቃሚነት የሚያረጋግጡ የልማት ስራዎች ተጠናክረው እንደሚቀጥሉ ተገለጸ። የወረዳው ምክር ቤት ሁለተኛ ዙር 13ኛ ዓመት አንደኛ መደበኛ ጉባኤውን አካሂዷል። ገዛህኛ ራጌ ተጨማሪ ያለው በሐረሪ ክልል የሐኪም ወረዳ ምክር ቤት ሁለተኛ ዙር አስራ ሶስተኛ ዓመት አንደኛ መደበኛ ጉባኤውን አካሂዷል። የሐኪም ወረዳ አስተዳዳሪ አቶ ዙቤር መሐመድ በወቅቱ እንደገለጹት የህብረተሰቡን ተጠቃሚነት የሚያረጋግጡ ስራዎችን በማከናወን አመራሩ ጊዜውንና እውቀቱን ተጠቅሞ በትጋት ማገልገል እንደሚገባ አስገንዝበዋል። በተለይም በዛሬው ዕለት የተነሱት ጠንካራ ጎኖችን በማስቀጠል የተነሱ ክፍተቶችን በመቅረፍ የህብረተሰቡን የአገልግሎት እርካታ ማረጋገጥ ይገባል ብለዋል። ማህበረሰቦቻችን እኛን መርጠው አገልግሉን ወክለናቸዋል ሲሉን፣ እኛም በዛው ልክ ቀን ማታ ሳንል ሰባት ሀያ አራትን ተጠቅመን ሰባት ሰባት ቀን ነው፣ ሀያ አራቱ ሀያ አራት ሰዓት ነውና ደከመን ሰለቸን ሳንል ይህ አመራር ተክቶ በመስራት የተበላሹትንም የተጣመሙትንም የተጓደሉትንም አቃንተን ጉለታችንን ሞልተን በቀጣይ በውጤት እንደምንገናኝ ትልቅ ተስፋ አለኝ ማለት ነው። በወረዳው ምክር ቤት ዋና አፈ ጉባኤ ወይዘሮ ኢሊሊ አልይ እንደገለጹት ምክር ቤቱ የ2017 በጀት ዓመት ሪፖርትና የ2018 በጀት ዓመት እቅድን እንደሚመለከት ጠቁመዋል። በተለይም በሪፖርት የቀረቡት በተጨባጭ የሚታዩ መሆናቸውና የህብረተሰቡን ተጠቃሚነት ያረጋገጡ ለውጦች የታዩበት መሆኑን ገልጸዋል። የተሰሩ ስራዎች በይበልጥ በአሁኑ ጥሩ የሚያደርጋቸው ነገር 2017 ላይ የተሰሩ ስራዎች በተግባር መታየት የሚችሉ ስራዎች የታዩበት እንደ በፊቱ በጽሁፍ የሚቀርብ ሳይሆን በተግባር የታዩ ስራዎች የቀረቡበት ህብረተሰቡም አይቶ የመሰከረበት ስራ የቀረበበትና በሙሉ እምነት ጭምር አመራሩ ለዚህ ምክር ቤት ማስረዳት የሚችልበት አቋም ያለበት በመሆኑ በጣም ለየት ያደርገዋል። የሐኪም ወረዳ ምክትል አስተዳዳሪ አቶ መፍቱ ሸምሱ እንዳሉት የኑሮ ሁኔታን ለማረጋጋት በወረዳው እየተከናወኑ ያሉ የከተማ ግብርናን ጨምሮ የቅዳሜና እሁድ ገበያን በማስፋፋት ስግብግብ ነጋዴዎች ላይ ክትትልና ቁጥጥር በማድረግ አስፈላጊው እርምጃ እየተወሰደ መሆኑን ጠቁመዋል። በተለይም እንደ ክልል እየተተገበረ ያለውን ዘላቂ ሰላም የማስፈን ስራ በወረዳውም ህብረተሰቡን በማሳተፍ አበርታይ ስራዎች መሰራቱን ጠቁመው በቀጣይም ለዘላቂ ሰላም በቅንጅት በትኩረት መስራት እንደሚገባ ተናግረዋል። ያቀረባቸው ዘላቂውን ሰላማችን ከማረጋገጥ አንፃር የሁላችንም ጥረት ይጠይቃል። አካባቢያችን ምናልባት ወይ ለፖሊስ ወይ ሳይሆን ማንኛውም ማህበረሰብ ክፍላችን በአሁኑ ሰዓት ቅድመ መከላከል የጀመርናቸው ስራዎቻችን አጠናክረን መቀጠል ቅኝ ይጠበቃል። በመጨረሻም ምክር ቤቱ የሀኪም ወረዳ አስተዳዳሪ አቶ ዙቤር መሐመድ ሹመትን እና የ2018 በጀት ዓመት እቅድ እንዲሁም የውስጥ ገቢ ሪፖርት ቀርቦ በሙሉ ድምፅ አጽድቋል። በክልሉ የተከናወኑና እየተከናወኑ የሚገኙ የልማት ስራዎች የከተማውን ገጽታ የመቀየሩና ለኑሮ ምቹ ያደረጉ መሆናቸውን የሀረር ከተማ ነዋሪዎች ተናገሩ። የተጀመሩ ልማቶች ቀጣይነት እንዲኖራቸው የበኩላችንን ሚና እንወጣለን ሲሉም ነዋሪዎቹ አረጋግጠዋል። ፍቃዱ በላይ ተጨማሪ ያለው። በከተማው እያየነው ነው የሚገኘው ለውጥ የሪፖርት ሳይሆን የተግባር በመሆኑ ሁላችንም የልማቱ ተሳታፊ ልንሆን ይገባናል ሲሉ የሀረር ከተማ ነዋሪዎች ገልጸዋል። አንዳንድ የከተማ ነዋሪዎች እንደገለጹት በአሁኑ ወቅት በክልሉ የተከናወኑ የሚገኙ የኮሪደርና ሌሎች ልማቶች እጅግ በሚያስደንቅና በሚያስገርም መልኩ በጥራትና በፍጥነት እየተከናወነ ይገኛል ብለዋል። የተከናወኑ የሚገኙ ልማቶች የከተማዋን ሙሉ ገጽታ በመቀየር ምቹ አካባቢን በመፍጠር ውጤታማ የሆነ መምጣቱንም ነዋሪዎቹ ጨምረው ገልጸዋል። የተለየ ነው የሆነብኝ። ለምን ሁሉም በክልሉም ቢሆን ከመጀመሪያውና አሁን ሲታይ ሰማይና መሬድ ነው። በዚሁ የተነሳ አሁን መንግስት፣ የክልላችን መንግስት ክቡር አቶ ወርዲ በድሪ በሚሰራው መሰረት ህዝቡም በጎን ሆኖ የሚቀርቡ ነገሮችን ተባብሮ አብሮ እንዲሰሩ ያለችውን ትንሹም ትልቁም ቢሆን ተባብሮ አብሮ እንዲሰሩ ጥሩ ከተማ ከዚህ የበጠለጠች ታሪካዊ ከተማ ትሆናለች ብዬ ነው የሚያምነው። ልማቱ ያው እንደምታዩ ነው። ሁሉም የመሰከረው ነው። ለውጥ አለው ከተማይቱም፣ ስራውም እጅግ አመርቅና አሰሪዎችም ለዚህ ጉዳይ ባለቤት የሆነውም ሁሉም ምስጋና ይቻላቸዋል ይገባቸዋልም። በመሆኑም ግን ከዚህ ጋር በተያያዘ መልኩ የኮሪደር ልማት ሁሉም የተቀበሉና የሚደግፈው ነው። እኛም እንደዛው እጅግ እጅግ በጣም ትልቅ ለውጥ አይቻለው ክልላችን ሐረር ከተማ ላይ በሁሉ ነገር ለውጥ እያየው ነው የሚያስመሰግንና የሚያስደስት ነው። በከተማው እያየ ነው የሚገኘው ለውጥ የሪፖርት ሳይሆን የተግባር ለውጥ በመሆኑ ደስታችን ወደር የለም ሲሉ ነዋሪዎቹ አክለዋል። የተከናወኑ የሚገኙ ልማቶች ተጨባጭ ለውጥ እያመጡ እንደሚገኝ ጠቁመው ለዚህም የአመራሩና የህዝቡ ቁርጠኝነት በግልጽ የታየበት ስለመሆኑም ገልጸዋል። ሐረር ላይ እየታየ ያለው ልማት የሚያስደነግጥ ነው። ትልቅ ለውጥ ነው። ጥሩ ለውጥ እያየን ነው። ዓይን አይቶ ልብ ይፈርዳል። የሚታይ ነው። የሪፖርት ለውጥ አይደለም፣ ያየሁት እኔ የተግባር ለውጥ ነው። እዚህ ከተማ ላይ አሁን ከነበረው ና ገዱረው አይገናኝም። ለምን ይሄ ህዝብም መንግስትም በሚሰራ ከላይ እስከታች ያለው ሰው ተስማምቶ፣ አመራር ይሁን አባል ይሁን ህዝብ ይሁን ሁሉም ባለበት አቅሙ ተባብሮ ከሰራ ከዚህ የበለጠ ታሻሽላለች። ጥሩ ልማት ላይ ነው ያለው ብዬ ነው የምገምተው ልማት እዚህ የደረሰውን ልማት መንከባከብና መጠበቅ እኛ ፋንታና ተግባር ነው። እያንዳንዳችን ባለቤት ሆነው መጠበቅ ይገባናል። ጥሩ ነገር ነው የሚታየው። አጭር አማርኛ ይሄ ሐረር ላይ በቁመትም በእውቀትም በልጠው አይቻቸዋለሁ። ወጣቱ መሪዎች መጥተዋል። እነኚህ ወጣት መሪዎች እንዳናማቸው እንኳን አድርገውናል። እንዳናማቸው እንዳናማቸው በተግባር ስላሳዩን ማማትም አልቻልም። ከልማቱ ጋር በተያያዘም አመራሩ ሌት ተቀን ከሕዝቡ ጋር በመቀናጀት እያከናወነ ያለው ተግባር የሚደነቅ መሆኑንም ጠቁመዋል። የሚሰራው ስራ በተግባር እያየናቸው ነው። አመራሮቹንም ቀንም ማታም እየመጡ ፕሬዚደንቱም፣ ከተማ ልማት ቢሮ ኃላፊ አቶ ኦርዲንም፣ አቶ ሙክታርም ሌሎች የቢሮ ኃላፊዎችንም እናያቸዋለን፣ ሲከታተሉም እናያለን። እንደዛውም የማይታይና የምረሳ ከሆን ደግሞ ኢንፎርም ማድረግ በመንግስት መንግስትን ኢንፎርም ማድረግ እንዲያስታውሱና አስፈላጊውን ክብካቤ ከጎናቸው ከነሱም እኛም ከጎናቸው ሆነን እንድናደርግለት ቢደረግ ጥሩ ይመስለኛል። ከእኔ የሚጠበቁ ከላይ እስከታች የምደረገውን በአቅማችን የሚችለው ማርግ ማገዝ የምፈለጉ አስፈላጊ ልማት ቢሆንም አብሮን ታጋጊዜ ማስረት ለከተማችን ትልቅ ክብር ያለው ነው። በከተማው የተጀመሩ ልማቶች እንዲፋጠኑ የበኩላችንን ሚና ልንወጣ ይገባናል፣ በማለት የገለጹ ነዋሪዎቹ በቀጣይም ልማቶቹን መጠበቅና መንከባከብ የሁላችንም ኃላፊነት ሊሆን ይገባል፣ በማለት አስተያየታቸውን ለግሰዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ አገር አቀፍ ዘገባዎች ስናልፍ የአውሮፓና የፈረንሳይ ኩባንያዎች በድሬዳዋ ነፃ የንግድ ቀጠና እንዲሰማሩ ጥሪ ቀረበ። በሌላ ዜና የሜካናይዜሽን አማራጮችን በመጠቀም ቀድመው የሚደርሱ የመኸር ሰብሎችን ያለምንም የምርት ብክነት ለመሰብሰብ እየተሰራ መሆኑን የግብርና ሚኒስቴር አስታወቀ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንች መልስ በተከታይነት ታቀርበዋለች። የአውሮፓና የፈረንሳይ ኩባንያዎች በድሬዳዋ ነጻ ንግድ ቅጠና ስራ እንዲጀምሩ ጥሪ ቀርበዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍሳ ይታገሱ የአውሮፓና የፈረንሳይ ኩባንያዎች በድሬዳዋ ነጻ የንግድ ቅጠና እንዲሰማሩ ጥሪ አቅርበዋል። ዋና ስራ አስፈጻሚው በፈረንሳይ ፓሪስ የተካሄደ በሚገኘው የኢትዮጵያና የአውሮፓ ኢንቨስትመንት ፎረም ላይ ከተገኙ የአውሮፓና የፈረንሳይ ኩባንያ ባለቤቶች ጋር ተወያይተዋል። ዶክተር ፍሳ በዚህ ወቅት ባለሀብቶቹ በድሬዳዋ ነጻ የንግድ ቅጠና ሀብታቸውንና እውቀታቸውን ስራ ላይ ለመዋል ተቋቋመዋል ከወሰኑ ኮርፖሬሽኑ ደረጃውን የጠበቀ መሠረተ ልማትና የአንድ ማዕከል አገልግሎት እንደሚያቀርብላቸው ገልጸዋል። ኮርፖሬሽኑ የውጭ ባለሀብቶች በኢትዮጵያ ሀብታቸውን ስራ ላይ ሲያውሉ ቆይታቸው ውጤታማ እንዲሆን የተሻለውን ሁሉ እንደሚያደርግ ዋና ስራ አስፈጻሚው ቃል ገብተዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያስተዳድራቸው 14 ልዩ የኢኮኖሚ ዞኖችና ፓርኮች ውስጥ ከ200 በላይ የሚሆኑ ኩባንያዎች በስራ ላይ የሚገኙ ሲሆን ኩባንያዎቹ ከመቶ ሺህ ለሚበልጡ ዜጎች የስራ ዕድል መፍጠር ችለዋል። ኢትዮጵያ ከፈረንሳዊ ኩባንያ ኤሌክትሪክ ሲቲ ዘፍራንስ ጋር መካከለኛ የኃይል መስመር ዝርጋታ አቅምን ለማሳደግ የሚያስችል ስምምነት ተፈራርማለች። በኢትዮጵያ አውሮፓ ኢንቨስትመንት ፎረም ላይ ተሳትፎ እያደረጉ የሚገኙት የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ስምምነት ባካሄዱበት ወቅት እንደተናገሩት ስምምነቱ በስልጠናና ቴክኒክ ላይ አብሮ ለመስራት የሚያስችል ነው። የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አቶ አንዋር አብራር ይህንን አስመልክቶ እንደገለጹት በስምምነቱ ያረጁ መካከለኛ የኃይል ማስታለፊያ መስመሮችን በመቀየር ደህንነቱ የተጠበቀና አሳማኝ የኔትወርክ ጥገናን በማድረግ የኤሌክትሪክ ኃይልን በዘመነ መልኩ ወደ ኢንዱስትሪዎች ለማዳረስ ያስችላል። የስምምነት ተግባራዊ ሲደረገም የቴክኒክ አቅምን በማሳደግ የኢትዮጵያን የኃይል ዘርፍ የዘመናዊነት ጉዞ ይበልጥ ወደፊት የሚያራምድ ነው ብለዋል። በኢትዮጵያ የመካከለኛ ኃይል ማስተላለፊያ መስመሮች ከ40 ዓመታት በላይ ያገለገሉና ያረጁ በመሆናቸው አሳማኝ ኃይል ለማስተላለፍ የሚያዳግቱና ለአደጋ የሚያጋልጡ ስለመሆናቸው አቶ አንዋር ተናግረዋል። የሜካናይዜሽን አማራጮችን በመጠቀም ቀድመው የሚደርሱ የመር ሰብሎችን ያለምንም የምርት ብክነት ለመሰብሰብ እየተሰራ መሆኑን የግብርና ሚኒስቴር አስታውቋል። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ አቶ ኢሳያስ ለማ እንደተናገሩት በ201718 የምርት ዘመን ቀድመው የሚደርሱ ሰብሎችን በወቅቱ በሜካናይዜሽን ለመሰብሰብ እየተሰራ ይገኛል። በዚህም የሜካናይዜሽን አገልግሎት የማመቻቸትና አማራጮችን የመለየት ስራ እየተከናወነ ነው ብለዋል። ክልሎችም የደረሱ ምርቶችን የመለየትና የሚያስፈልጉ ግብዓቶችን እንዲያቀርቡ የማድረግ ስራ እየተሰራ መሆኑንም ተናግረዋል። የመኸር ሰብሎች የመሰብሰቢያ ወቅት በየአካባቢው የተለያየ መሆኑ የሜካናይዜሽን አማራጮችን ለመጠቀም አመቺ እንደሚሆን ገልጸዋል። በመኸር ከተዘሩ አዝርቶች መካከል በስምጥ ሸለቆ አካባቢ የሚመረቱ ቀድመው ይደርሳሉ ያሉት መሪ ስራ አስፈጻሚው ከቀናት በኋላ ቀድመው የሚደርሱ ሰብሎችን የመሰብሰብ ስራ ይጀምራል ብለዋል። በአበባ ምርት ከ60 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፈጠሩን የኢትዮጵያ አበባ አትክልትና ፍራፍሬ አምራች ላኪዎች ማህበር አስታውቋል። የኢትዮጵያ አበባ አትክልትና ፍራፍሬ አምራች ላኪዎች ማህበር ዋና ዳይሬክተር አቶ ቴድሮስ ዘውዴ እንደገለጹት የአበባ ምርት በሀገሪቱ ኢኮኖሚ ላይ የላቀ አስተዋጽኦ እያበረከተ ይገኛል። ዓለም አቀፉ የአበባ ኢንዱስትሪ በየአመቱ ከ15 ቢሊዮን ዶላር በላይ የሚንቀሳቀስበት ዘርፍ ሲሆን ኢትዮጵያም በዚህ ዘርፍ ከግማሽ ቢሊዮን ዶላር በላይ እያንቀሳቀሰች ትገኛለች ብለዋል። በአጠቃላይ የሆርቲካልቸር ኢንዱስትሪው 200 ሺህ ለሚደርሱ ዜጎች የስራ ድል መፍጠር የቻለ መሆኑን የገለጹት ዳይሬክተሩ ከዚህ ውስጥ ከስልሳ ሺህ በላይ የሚሆነው ድርሻ የአበባ ኢንዱስትሪው የሚይዝ መሆኑን ገልጸዋል። ከሰራተኞቹ መካከል ከሰባ አምስት እስከ ሰማኒያ በመቶ የሚሆኑት ሴቶች መሆናቸውንም ጠቁመዋል። ኢትዮጵያ ያላትን አቅም ሙሉ በሙሉ መጠቀም ብትችል ዘርፉ ለብዙ ዜጎች የስራ እድል መፍጠርና ኢኮኖሚውንም መደገፍ የሚችል መሆኑንም አመላክተዋል። ወደ ዓለም አቀፍ ዘገባዎች ስናልፍ የእስራኤል ጦር የቀድሞ ከፍተኛ የሕግ አማካሪ ሾልኮ ከወጣና አስከፊ ስቃይ የተፈጸመባቸው ፍልስጤማውያን እስረኞችን ከሚያሳይ ቪዲዮ ጋር በተያዘ የተፈጠረ ፖለቲካዊ ውጥረትን ተከትሎ ታሰሩ። ሜጀር ጀነራል ይፋት ቶመር ዩሩሻልሚ ሾልኮ ለወጣው ቪዲዮ ሙሉ ኃላፊነት ወስዳለው ሲሉ የሕግ ጉዳዮች አማካሪ ሆነው ያገለግሉበት ከነበረው የእስራኤል መከላከያ ኃይል የለቀቁት ባለፈው ሳምንት ነበር። ከስራ መልቀቃቸውን ተከትሎ መከላከያ ሚኒስትሩ ካትስ ድርጊታቸውን አውግዘዋል። የእስራኤልን መከላከያ ኃይል ወታደሮችን የሚያጠለሽ ማንኛውም ሰው የጦሩን የደንብ ልብስ ለመልበስ ብቁ አይደለም ሲሉ ካትስ ገልጸዋል። በኡጋንዳና በኬንያ በደረሱ የመሬት መንሸራታቶች የሞቱ ሰዎች ቁጥር እየጨመረ ነው። የ30 ዓመቱ ፍሌክሲ የደረሰበትን መከራና የተሰማውን ሐዘን ለመግለጽ ቃላቶችን በወጉ ለማስቀመጥ ሲቸገር ታይቷል። ዘገባው የቢቢሲ ነው። ባህር ጠንክር በዝርዝር ያቀርበዋል በኬንያ ድንበር የሚኖረው ፍሌክሲ ከምቦይ አያቴን፣ አራሳ ክስቴን፣ አጎቴን፣ ሁለት እህቶቼን፣ የቤተሰቦቼን ጓደኞች እንዲሁም የአጎቴ ልጅ አጣው። በካፕቱል መንደር አብረው ነበር የነበሩት ሲል ለቢቢሲ ተናግሯል። የ30 ዓመቱ ፍሌክሲ የደረሰበትን መከራና የተሰማውን ሀዘን ለመግለጽም ቃላቶችን በውጉ ለማስቀመስ ሲቸገር ታይቷል። በሁለቱም ሀገራት ድንበሮች አካባቢ አሁንም ድረስ የጠፉና ያልተገኙ ሰዎች ያሉ ሲሆን የህይወት አድን ሰራተኞች ፍለጋቸውን መቀጠላቸው ተገልጿል። በአካባቢው አሁንም ሌላ የመሬት መንሸራርት አደጋ ይደርሳል በሚልም ማስጠንቀቂያዎችም ተሰጥተዋል። በተለይ ደግሞ በኬሪቫሪ ክልል የመሬት መንሸራርት አደጋ ይጨምራል ሲሉም የኬንያ የሀገር ውስጥ ሚኒስተሩ ኪፕ ቹምቦ ሙር ኮሜን ተናግረዋል። በአካባቢው የሚኖሩ ሰዎች ማንኛውን የመሬት ሁኔታ በጥንቃቄ እንዲመለከቱና የአካባቢው ባለሥልጣናት ለአደጋ የተጋለጡትን ሰዎች ወደ ተሻለ ስፍራ እንደሚያዛውሩም ተናግረዋል። በግሬት ሪፍት ቫሊ አካባቢ በደረሰ የመሬት መንሸራተት ከሞቱት መካከልም አስራ አራት ተማሪዎች እንደሚገኙበት የአገሪቱ የትምህርት ሚኒስቴር ይፋ አድርጓል። በምስራቅ ኡጋንዳ በመሬት መንሸራተት አደጋው የተረፉ ሰዎች የደረሰውን ሰቅጣጭ አደጋም ገልጸዋል። ክብሯን ተመልካቾቻችን ከሐረሪ ቲቪ ለሳቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ።